አጋጣሚ ከታ በታች አንድ ሰው እየጠበቀ ነው። አናግሬ እመለሳለሁ። ሺ ሰላም፣ ጤና ይስጠልን ውድ እና የተከበራችሁ የቻናሌ ቤተሰብ እንዴት ናቸው? አለን። እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡ ነው። ዛሬ የመጣሁት በማህደር ማህደር ክፍል አንድ ነው። ማህደር ክፍል አንድ ነው። ላይክ ሼር እያደረጋችሁ ቤተሰቡን ቤተሰብ ያለሆና፣ ዛሬ ማህደር ከጠፍታ ነበረ ተመልሳ መጣች። ከዛ በራ እንኳካች፣ ባሮክ መጣ። ባሮክ ደግሞ ቀኛዋ ነው። ከዛ ባሪካ ፈታላትና ማህደር አላት፣ አቤት አለች። ግን በህይወት አለሽ አላት፣ አለው አለች። ከዛ ቋንዴ የመጣው በጣም ይቅርታ፣ ታች ሰው እየጠበቀኝ ነው፣ አናግሬ መለሳለሁ። አቤት ጠብቀኝ አላት። አቤት ስትደርስ ግን ያልጠበቀችው ነገር ገጠማት፤ እሱም የባሮክ እህት አለች። እንዴ ከየት ነው የወጣሽው አለቻት። እንዴ አለ፣ በጣም ተገረመ ባሮክ ከዛ ኬት ነው የመጣሹ? እቃሽን ጠራርግሽ ይዘሽ ውጭ አለችው። ከዛ እንደነገጠች በማህደር ምን ልታደርጊ ነው የመጣሹ አለቻት። ይቅርታ እቃሽን ይዘሽ ቶሎ ውጭ አለቻት። ይሄንንም እቃሽንም እዚህ ማየት አልፈልግም። ምን ልታደርጊ ነው የመጣሹ? ትንሽ እንኳን አታፍሪም? ወንድሜን ነገሩ፣ አንቺ የምታደርጊ የዋገኘሽ ደህና ማር ተ ተጫወሽበት፣ የወቶ ሙስኩስ ቆላ ረክሽ ምን ይዘጋሻሉ፣ ውጪ ይላሽ ብላ አባራረቻት። ከዛን ባሮክ ተመለሰ መጣ። ከዛ ምን እያረግሽ ነው? ምን ያደረገች አላት። ከዛ ቦታዋን እያስተማርኳት ነው አለችው፣ እኔ ለአንተ ብዬ ነው። ከዛ ባሮክ አንቺ ሁልጊዜ ጭቅጭቅ አይደብርሽ አላት። ከዛ ጎረቤት ድረስ እየጮሽ ያንቺን ገበና ቤት እንኳን ደብቄ፣ አላት ማለት ጎረቤት መስማት አለብሽ ምናምን አላት። ከዛ ተመለሰች ወደ ውስጥ። ከዛ ብላ ጮኸች። ከዛ ምኖሽ አላት። ማህደር አለችው። ማህደር ቤቴ ገብታ ቀይን ሰረቀች። ክፍሌ ገብተሽ እንኳን ቀይን ይችን የምታክል አንድ ነገር ካነሳሽ በቃይ ቀልድ አላውቅም፣ ገባሽ ብላ አለቻት። በሷ ምክንያት የተፈጠረውን ነገር ረሳት፣ አለች ለባሮክ የውልሽ እሷ ተቸግረን የመጣችሁ መግፋት አልፈልግም ማለት አው አንዳንድ ጊዜ ሰው ስንገፋ ነገ ምን ይጠብቀናል ብላ ማሰብ አለበት። ሕይወትህን አበላሸች ቤተሰቦቼ ቤተሰቦቻችን አዘኑብን ቆይ ከዚህ በላይ ምንድን ነው የምትፈልገው አለች ለባሮክ ባሮክ ደግሞ ቆይ አንቺ ምን ይነሽ አላት ወንድሜና ታላቄና አለች ከዛ ኦኬ ስለ እኔ አይመለከትሽም የራስሽን ህይወት ኖሪ አላት ነው አለች ደነገጠች አውኑ አላት ከዛ እሽ ብላ ተነሳች ባርኮት ምን ላምጣልክ? አለችው እዛ እንደፈለገሽ እንደፈለግሽ ሆነሽ ዛሬ ተመልሰሽ ሲያልፍለት ተመልሰሽ ስትመጪ ትንሽ አይሰማ ወንድሜ ዛሬ ተለውጦ ስታይ በመርዝ መርዘሽ ግደፊ ምናምን አለችው። አንቺ ምን እያልሽ ነው? አላት ባርኮት ባሮክ፣ በዚህ ጉዳይ ስንቴ ነው የተነጋገርነው? ቆይ ሰላም አትፈልጊም? አላት ከዛ እኔ ምንም አልፈልግም አለች። ከዛ ምግብ ሰርታ ይዛ መታ ነበረ። ምግቡንም ራስ ሽፊ እኔ አልበላም ብላ ተነሳች። ከዛ ባሮክ ምግቡን በላ። እህቶ ግን ጥላ ሄደች ማለት ነው። ከዛ ወጣች ከቤት ወታ የሆነ የሆነ ስራ ላሳይ ፈልጌ ነበር አለች ለአንድ ልጅቷ ከመቼ ነው ከዚህ ቤት ምትወጣ? አለችው። አንዱ ሲሄድ አንዱ ይተካል። ምንድን ነው እሷ ላይ ተዳረካለችው? አንቺን አገባሽም አለችው አላት። ይቺ ልጅ የለየላት እባብ ናት። የዋህነትን አይታ ልትጠቀምበት የመጣችው አለችው። ከዛ እንግዲህ ከተረዳ ተረዳኛለችው። ዛሬ ሰተት ብላ የመጣችው ነገ ድቃላዋን ተሸክማ ተመልሳ ልትመጣ ነው አለችው።

ግን ስመጣ አደራ እንዳይ ሸፈፈን እንበል አለችሁ። ከዛ ምን ይምጣልክ አለች። ከዛ ቤት አፈራውን አላት። ማሂ ማሂ ወይ ዘች ለትነ ያለች ሰው ስመጣ፣ ያው ጥሩ ትመስላለች ከሰው ቤት ልቧ ጥሩ መስላ አሁን የሷ እንግዲያ ስመጣ ማሂ አለች። ከዛ የዛኛው ፍቅረኛ አቤት ድረስ አመጣች፣ የሆነ የወንድ ይዛ መጣች። ከዛ በሩክ ተመልሶ መጣ። ከዛ ውሃ አምጪለት ብላ ከዛ ኩርቤል መጣ፣ ባሩክ የመጣ ማለት ነው። ከዛ ምንድን ነው አለ። ከዛ እሷ ናታ ጎረምሳ ቤት የጠራችሁ አለች። ግን እኮ የጠራችሁ እሷ ናት ማለት ነው። ከዛ ባርኮትና ማሂን ለማጣላት አስባ ሌላ ሰው ሌላ ወንድ ጠርታ ከዛ ባሮክት ተመልሶ ስመጣ እሷ ናታ ጎረምሳ ቤት ድረስ የጠራችሁ አለች። ከዛ ባሮክት በጣም ተናደደ። ማሂን በጣም ትደነገጠች። እሷ ግን ደርስ አላት። እንግዳውም በቃ ሌላ ጊዜ እመልሳለሁ ብሎ ወጣ።